ቤት መግባት የምትፈልጉ ካላችሁ አናግሩኝ። ይሄ ፎቅ እንግዲህ አሁን አልቋል። በእውነት ወንድ ከፋሚሊያችሁ ጋር ደግሞ ዘናፈታ ትላላችሁ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ እሱን ውሳኔ ግንደ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ በየትኛውም ዓለም የምትገኙ ሀየትና የማምቱ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? ወይኔ አልሐምዱሊላህ ረብልአለሚን ሰላም ነኝ። ሁላችሁም በያላችሁበት ሰላማችሁ ብትበልለይ። ዛሬ የመጣሁበት ቪዲዮ እንግዲህ እንደምታዩት ይቺ ማህበር ላይ አክሲዮን የሚገባ ካለ እስኪ ላሳያችሁ ማለት ነው። እንግዲህ እንደምታዩት ከታች ግራውንድ ሁሉ ነገር አልቋል። ያው ወደ አንደኛ ዶር ወደ ላይ ወደ አንድ ፎቅ ነው ማለት ነው። ካሁን በኋላ ወደ ላይ ነው። እታች ያለው እንዳለ እርማታ ነች። ሁሉ ነገር አልቆለታል። እንደምታዩት ብረቶቹ እቁሟል። እንግዲህ በዚህ አይነት ማለት ነው ባዶ ቦታ አይደለም፣ የተጀመረ ነው ማለት ነው። የተጀመረ ነው፣ እየተሰራ ነው። እና ያው አክሲዮን እንበለው፣ ያው ሁሉም አክሲዮን አንድ አይደለም፣ የተለያየ ነው። ምን አይነት አክሲዮን ነው? ምን አይነት ማህበር ህጋዊነቱ? ሰርቶ ቶሎ ያስረክባል ወይ ተቀብሎ ዝም ብሎ ቁጭ ነው ወይ የሚያደርገው የሚለውን ይሄን ይሄንን ግዴታ ማጣራት ያስፈልጋል። እና ከጎኑ ያለው ፎቅ እንደምታዩት እንግዲህ አሁን ወደ መጨረሻ ላይ ፎቅ ደርሷል። ያው ብዙ ሂዷል ማለት ነው። እና ይሄኛው ደግሞ ገና ጅምር ነው። ያኛው ከኋላ ነው፣ ይሄኛው ፊትለፊት ነው ማለት ነው። ይሄኛው ከዋናው መስመር ጋር ነው። ያቃችሁ እንደዚህ አክሲዮንም አይደለም ማህበርም አይደለም። ይህ ድርጅት የግል ድርጅት ነው። ሰውየው ራሱ ሰርቶ ነው የሚያስረክበው። ሁለተኛ፣ የመጀመሪያ ክፍያ ከተከፈለ በኋላ ቀጣይ የሚያስፈልገው ማትሪያል እራሱ ሰርቶ ያንን ለእያንዳንዱ አባል አካፍሎ፣ ይሄ ልጁ ያለበት ይኸው። ይሄ የመኪና መግቢያ ነው። ይሄ ደግሞ ዋና መስመር የአዲስ አበባ አሰላሙአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የትኛው ዓለም የምትገኙ ሀያትና ኢማምቱ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላሂ ረብል ዓለሚን ሰላም ነኝ። ሰላማችሁ ብዝት ይበልልኝ። እንግዲህ ቪዲዮዎቻችንን ላይክ፣ ሼር አድርጉ፣ እንዲሁም ለቤታችን አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ሰብስክራይብ፣ ኧረ ተው፣ ሰብስክራይብ አድርጉ እና ዛሬ እንግዲህ ደስ በሚል ቪዲዮ ብቅ ብያለሁ። ለሁላችንም የሚጠቅም ነው። ዛሬ እያችሁ የሚሄደው አንድ የአክሲዮን ማህበር አለ። የት ነው ያለው? እንግዲህ እንደምታውቁት አሁን የሚገኘው የት ነው ኮ ኮምቦልቻ ነው ማለት ነው። እንግዲህ ከደሴ ደሴ መግቢያው ላይ ኮምቦልቻ ከሚለው ትንሽ ቢያንስ አንድ አምስት ደቂቃ ሄዶ ልክ ወደ ሪፖርት መሄጃው ማለት ነው እዛ ነው። በጣም አሪፍ ቦታ ነው፣ ተወዱታላችሁ። ማህበሩ ደግሞ አስተማማኝ ነው። እንደዚህ ገንዘብ ሰብስቦ ሰብስቦ ዝም ብሎ ቁጭ የሚል አይደለም። በጣም ተወዱታላችሁ ማለት ነው። አሁን ቀጥታ ወደዛ እየሄድኩ ነው። እንግዲህ ኮምቦልሻ እንደምታዩት ኮሪደር ልማቱ ይህንን ይመስላል። በጣም ደስ ይላላ። ምሽት ላይ መታችሁ እዚ ጋ ዘና ፈታ ማለት ትችላላችሁ። በጣም ደስ ይላል። ያው ሙቀት ነው ግን በነገራችን ላይ ኮምቦልሻ በጣም ወቀት አለ። አየሩ የተስማማ ነው። በዛውም ልክ ሰው በጣም ነው የሚወደው ኮምፖዚሽን